ብቻችት ሻሃዳ መቀበል እፈልጋለሁ ግን ውስጤንም ከሚረብሹት መጀመሪያ ላይ አንድ ሶስት ጥያቄዎች አለው እነሱን ጠይቅና መልሰህልኝ ክብሩ ከተገባኝ ብቀበል ደስ ይለኛል። ሌላው እንዳነበብኩት እኔ ባለሁበት የኦርቶዶክስ እምነት እናታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት ትባላለች። ኢየሱስ ክርስቶስን በድንግልና የመውለድ ሀቅ ማንንም የማያሻማ ቢሆንም ካጠፈው ይቅርታና እና የእኔ ጥያቄ ፈጣሪ በፍጡሩ የምፈጠሩ ሚስጥር ምክንያት ምን ይሆን ነው ይህን በእርግጥ አንተ መጠየቅ ያሳፍራል ይቅርታ ሌላው ከዚሁ በተያያዘ በስልምና ደግሞ ካልተሳትኩ ቅዱሱ ቁርአን ማርያምን የኢየሱስ ወይም የኢሳ እናት ነች ይላታል እሱም በእስልምና እንደ ነብይ ይቆጠራል መሰለኝ እናም ጥያቄ አንድ ኢየሱስ እናንተ ጋር ነብይ እኛ ጋር ፈጣሪ እንዴት ሊሆን ቻለ የሚል ነው የመጨረሻና ከዚሁ በተያያዘ ደግሞ ኢየሱስን በእስልምና መወለድ ሳነብ ኢንተርኔት ላይ እንደ ተአምር ይቆጠራል ማርያምን በዚህ ተአምር ውስጥ ቁልፍ ሚናላት ይላል ይህ ተአምር እና ሚና የተባለው የእናታችን ማርያም ኢየሱስን በድንግልናና በመውለድ ችሎቷ ብቻ ነው ወይስ በኢየሱስ መወለድ የቅዱሱ አላህ ፍቃድና ጠቢብነትን ማሳያ ስለሆነ ነው ወይስ ሌላ መልእክት አለው የሚል ነው። በጣም ጥሩ። አዎ፣ ድንግል ማርያም በድንግልናዋ ማንም ወንድ ሳይነካት፣ ልብ በሉ ሳይገናኛት ብቻ አይደለም፣ አንድ ባዕድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል በጉራለን ወለም ይህም ሰስኒ በሸር አለች ወንድ ያልነካኝ ሲሆን የምትለውን ቃሏን አላህ አረጋግጦ አስፍሮላታል፣ ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሐነ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። እ ርም ይህን ምክንያቱንም ጠይቃ ነበር ለምንድን ነው የሚለውን መላኩ ገብርኤል መቶ ይህም በነገራት ጊዜ ጠየቀችው። ወሊነ ጃለሁ አያ አምላክ ሻ ላ ይህን ከአንቺ የማደርገው ተአምር ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ በተለምዶ የማይታወቅ ያንን ጥሰው የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ ተፈጠራለ የለም ነበር ከእርሷ በፊት ቶቸ ነገር ግን ከእርሷ ይህን ነገር አምላክ አላህ ስብሃነ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው። የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ይረዱ ዘንድ ለማድረግ ያደረገው ጥበቡ ነው። መላኩ ገብርኤልን ጠይቃ እሷ ይሄንን ብሏታል። ወን ነጃይልሁ አየህ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የነርሱ አስተዋጽኦ አለበት ወይ? የለበትም። አድራጌው ሁሉን ነገር ሰሪው ያ እርሱ ነው። ገብቷቸዋል አይደለም? ሁለቱንም ግን ተአምር አደረጋቸው ይላል አለ። ሁለቱንም ተአምር እንደሆነ ይገልጻል። ሁለቱንም ተአምር እንደሆነ አለ አይገልጻል። ከእሱም ማንፃር ተአምር ነው፣ ከእሷም ማንፃር ተአምር ነው ወለቲ አሕፃነት ፈርጅሃ ፈነፈኽና ፊሃ ምን ሩሕና ወጀዐልናሃ ወብነሃ አየተ ን ልዓለሚን ይላል። እርሷንም ልጇንም ለዓለማት ድንቅ ተአምር አደረግኳቸው ኢላል አለ። እርሷንም ልጇንም ተአምር አደረግኳቸው። የእርሷን ተአምር ነው ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያልቻትና ተብላ ትገለጻለች። አይደለ ተአምር ነች። እርሱም ተአምር ነው፣ ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም ለእርሱም ተአምር ነው። ገብታችኋል አይደለ? አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ ተአምር ናቸው። ገብታችኋል። የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ። ያንን አንዱን አምላክ ነው እንደነቅበት የሚገባው ያንን አንዱን አምላክ ነው በዚህ ነገር ላይ እንንገርንበት የሚገባው ገብታችኋል አይደለ? ያ ነው። ስለዚህ ክርስቶስ ለምንድን ነው ታዲያ ከተወለደስ በኋላ ወይም ከተፈጠረ በኋላ ምን ለመሆን ነው የሚለውንም ማርያም ጠይቃ ተመልሶላታል ወራህመትን ሚና ላት ቀጥሎ መልአኩ ገብርኤል ምናላት አምላክ ሻ አላህ ተአምር ላደርገውና ልክ እንዲሁ ደግሞ ከእኔ የሆነ እዝነት ሲሆን አለ ለማን ለእስራኤል ሰዎች ነቢዩ ሙሐመድን ስለ ላ ሰለም ከእኔ የሆነ እዝነት ናቸው ለዓለም ሰዎች ብሎ ይገልጻቸዋል ነቢያቶች የአምላክ እዝነት ናቸው ለሰው ልጆች አምላክ ሲያዝን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው ሊመልሳቸው ሲፈልግ ነብያትን ያስነሳና ይልካል። ያ ነብይ ስለ አምላክ ማንነት ሲናገር እነዚያ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜዛ ከእርሱ ጋር ህብረትን ይፈጥራሉ ማለት ነው። ገብታችኋል አይደል? ስለዚህ አምላክ አላህ ስብሃነ ወተዓላ መልእክተኛ አድርጎ ሊልከው ከእኔ የሆነ እዝነት የሚለውን በሌላ ቦታ ላይ አላህ ሲገልጸው ምን አለ? ስለ መሲሁ ሲነግራት ለማርያም ወረሱለን ኢላ በኒ እስራኤል አይደል? ወደ እስራኤል ልጆች የምልከው መልእክተኛ አድርገዋለሁኝም ማለት ያቸው

ለተወለዱ ስለ አምላክ ሰብኳል። ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው በእርሱ በኩል አምላክ አላህ ስብሐነሁ ወተዓላ እንዳልኳቸው ድንቅ ተአምርን አሳይተዋል። ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥተዋል። ማየት የተሳናቸውን አይናቸውን የመፈወስ ተአምር ተሰጥተዋል። መስማት የተሳናቸውን እንዲሰሙ ተአምር ተሰጥተዋል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ቢስሚላህ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ።

የሚደንቅ ተአምራቶችን ካደረጋቸው መካከል ከማዩርዋ ዛልክ ይህ እንደተዘገበው መሲሁ ከዕለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ አንድ ሰው አብረት ልከተለህ፣ የምትሄደበት ቦታ ነው ልከተለህ አለው። መሲሁ እሺ ተከተለኝ አለው። እሺ ተከተለኛ አለው። በጉዞአችን ላይ ጉዞ ሊያደርጉ ነው ስንቅ መያዝ አለባቸውና ስንቅ እንዲያዝ አሉ። መሲሁ ዒሳ አለይህ ሰላም አንድ ዳቦ ወይም አንዲት ቂጣ ይይዛል። ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዞአችን ላይ እነዚህን ሶስቶችን እንበላቸዋለን ሄደን እስክንመለስ ድረስ አንተ ያዝ አለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይህን አንዱን ቂጣ ተደብቆ ይበላና ሁለት ብቻ ያስቀራ ቦታችን አላደረም አሁን ወሬው ስለ ቂጣ አይደለም። ትልቅ ጥበብ ሊያስተምረው ነው መሲሁ። በዚህ ላይ ትልቅ ታምር ድንቅና ታምር ሊያደርግ ነው። ያን ተከታተሉ። በላ እና ደበቀ፣ አንደኛው በቃ ሁለት ብቻ ያዘ። ሰውዬው አንደኛውን በላ። ልክ እየሄዱ እያለ መሲሁ ልክ ያውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። መሲሁ ጠየቀው ሰውዬውን፣ አንደኛው ቂጣ የት ሄዳለው? አይ እኔ አላውቅም አለ። ንገረኝ የትና ያደረግከው። የለም በቃ እኔ አላውቅም ብሎ ካዳ፣ አስተባበለ፣ ካዳ። ከዚያ ሻለው እና ጉዟቸውን ቀጠሉ። መሲሁ ጋር በቃ አንተ እንደዚህ ተተለየኝ ምናምን ቀጥል አላለው መሲሁ ዒሳ ዓለይህ ሰላም ሽ እንዲዳለ ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ዒሳ ዓለይህ ሰላም እና ሰውየው የሆነ ማየት የተሳናውን ልጅ አገኘ። መሲሁ በመንገዱ መካከል ቢስሚላህ አለና በአላህ ስም አለና አይኑን ፈወሰው። አይኑ ተገለጠ። ይህ አይሁድ በጣም ተደነቀ። ማየት የማይችልን ልጅ አይኔ እያየ እዚሁ አይኑን ገለጽክለታ ነው ምንኛ የሚደንቅ ተአምርና ስራ ነው ብሎ ተናገረ። መሲሁ ምናለው የዚህን ልጅ አይን በመለሰ በአምላኬ በአላህ ስም ጠይቀሃለሁኝ ያችን ቂጣ ማን የበላት አለው። ቻል አይ እኔ አልበላሁም አልወሰድኩም ብለሁንም ሸመጠጠ። እሺ እኒዳለው ቀጠሉ ጉዟቸውን። አሁንም ይሄዱ እየሄዱ እያለ ባህር ያጋጠማቸው ትልቅ ውሃ። መሲሁ ዒሳ ዓለይህ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው? አንተ መሲሁ አይለው ሰውየው። ምናለ አለ ማን ነው ዒሳ ዐለይሂ ሰላም። ምን አሉት? እኔ በአላህ ስም ወይንም ብስሚላህ ብዬ ውሃ እንረገጣለሁኝ እርሱም መሬት ይሆንልና አላለው? ገና ነገረው፣ ወደፊትም ይሆናል። ይሄንም ተአምር አድርጓል መሲሁ። በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ብስሚላህ ብለህ ከእኔ ጋር ውጣ አለው። አብሮት ወጣ፣ መንገድ ሆነላቸው። በቃ ያ ደረቀ፣ እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው፣ ይህን ባህር ለእኔና ለአንተ መሬት ባደረገ በአምላክ በአላ ስም ጠይቀለሁኝ፣ ያችን ቂጣ ማን የበላት ንገረኛ ነው። እኔ አልበላሁም ብሎ ሸመጠጣ ሆነ መጨረሻ ላይ። አሁን መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይሂ ሰላም ሶስት ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ አደረገ አላህ ስብሓነው ተዓላ ወደ ወርቅ ቀየረለት። እነዚህን ሶስት ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንደ ድንጋይ የነበረ ነገር ወደ ወርቅ ተቀየረ ላይ ጥበብንም ማስተምረዋለሁ አንዱ ደግሞ ለእኔ ነው። አለበሲሁ ሰውየው፣ እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው። የሰው ልጅ ሲባል ሶስተኛውስ ለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ ሶስተኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላት፣ በቃል እኔ ነኝ የበላት አለ። ዒሳ ለወርቁን ፈልጎት አይደለም። ዒሳ አላህን ቢጠይቅ ይህን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግልታል። አላ ቦታች አለ አለ ስለ ወርቁ አይደለም። የሰው ልጅ ግን ለምድራዊ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ እንደሚቀጥፍ፣ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው። ዒሳ ዓለይሂ ሰላም እኔ ወርቁን ፈልጌው አልነበረም፣ እንካ ሶስቱንም ለአንተ ውሰድ ብሎ ሰጠው። ሰጠው ከዚያስ፣ በቃ እንግዳውንስ አልጓዝም ከአንተ ጋር ልመለስ ነው አለ። ከደው ራሱ ዒሳ ጉዟቸውን ጠየቁ። ማን ነው ቀጠሉ ሰውየው ግን ያንን ወርቅ ታቅፎ እዛው ተቀመጠ። ሳ እየሄዱ ነው። እዛ ይህ ሰው ታቅፎ እያለ ሶስት ፈረሰኞች መጡ። እነዚህ ሶስት ፈረስ እየጋለቡ የሚመጡ ሰዎች ወርቅ ታቅፎ አዩት። ይሄን ሰው ለምን ይሄን ወርቅ እኛን ቀማውም ይሄን ሰው ገድለ ነው ተባባሉ። ሄዱና ይሄን ሰው ገደሉት። እነዚህ ሶስት ፈረሰኞች ወርቁም እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ ሶስት ሰዎች ለምን ከመካከላችን አንዳችን ሄዶ ቂጣ ይገዛም? እስከዚያ ድረስ ይህን ወርቁን ይዘን እዚህ እንቀመጣለን ሁለታችን፣ ተባባሉ እሻሉ፣ ተስማሙ። ከመካከላቸው አንዳቸው ብር ይዞ ሄደና ቂጣ ገዝቶ ሊመጣ ይሄዳ። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን ሁለት ጓደኞችን ሶስቱንም ወርቅ ለምንን ያልወስድም? የሚል ሀሳብ መጣለት። ተመልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያስብ። እነዚህ ሁለት ሰዎች ደግሞ እዚያ ሆነው ምን ያሰቡ ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለነው እኔ እናንተ ብቻ ሁሉን ለምን አንከፋፈልም? ተባባሉ። ሁላቸውም በዚሁ ላይ አሰቡ። ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት። እሱ በቃ ተከፋፈልናት ብለው በደስታ ሲቧርቁ ያንን ቂጣ አንስተው ሲበሉ ጓደኛቸውን ገደሉት። እነሱም መርዙን በልተው እዚያው ሞቱ። ሶስት አራት ሬሳ ሳ ተቶት ይሄደው ሰው ገለውታል እነዚህ ሶስት ሰዎች ደግሞ ተገዳድለዋል፣ ወርቁ ተቀምጧል። መሲሁ ጉዞአቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛው ሙቷል እዛ፣ ብሎ የተከተለው ሶስቱም ሰዎች ሙተዋል፣ ወርቁ ግን ተቀምጧል። ማንም አለከው ፈአውሐ አላሁ ኢላ ዒሳ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት። ዒሳ ከዛ በኋላ እነዚህን አንተ ከሄድክ በኋላ እንዲህ እንዲህ ሆኗል ብሎ ልክ አሁን የነገርኳቸውን ታሪክ ሲነግረው፣ ሀከዛ ተፍዐሉ ዱንያ በአስሓቢያ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ጸጋ የዚች ዓለም ብልጭልጭ ጸጋ በባለቤቶቿ በወዳጆቿ ላይ ልክ እንዴት ታደርጋለች ብሎ ተናግሮ ሄደ። ታገዳድላቸዋለች። ቻለ ይህ ነው እና መሲሁ ዒሳ ዓለይህ ሰላም በጣም ድንቅና ተአምራቶችን ተሰጥተዋል። ይህ ሁሉ ግን አምላክ በእርሱ በኩል ያደረገው ተአምር ነው። ቻለ አምላክ በነቢያት በኩል በርካታ ተአምር ሲያደርግ ቆይቷል። በመሲሁም በኩል አደረገ። በሙሴ በኩል ባህርን የከፈለው ማነው? ነው ያ አንዱ አምላክ ነው።

አምላክ በነቢያት በኩል ተአምርን ያደርጋል አብርሃምን እሳት እንዳታቃጥለው ያዘዛት ማን ነው አላህ ራሱ ምን አለ ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አለ ኢብራሂምን ወደ እሳት በወረወሩት ጊዜ እሳትን እኔ ነኝ ያዘዝኳት ይላል አንቺ እሳት ሆይ ለአብርሃም ሰላም ሁኝለት ቃዝቃዛም ሁኝለት እንዳትጎጅ ብዬ አዘዝኳት አለ እና ይህ ነው የሆነው ነገር በነቢያት በኩል አምላክ ድንቅና ተአምረን ያደርጋል በመሲሁም በኩል እንዳደረገው ሁሉ። ይህ የመልእክተኛነታቸው የእውነተኛነታቸው ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ወደዚህ መንገድ ነው የምንጠራችሁ፣ ወደዚህ መንገድ ነው የምንሰብካችሁ። ልጆች እዚህ አዛንዴን ነው ከ